ዛሬ እንግዲህ ቬሉል ኑኑ የቫይረስ ተጠቂ መሆኗን ኤድሹ አሳየችው። ኤድሹ የሕክምናውን መረጃ ስትሰጠው ምንድን ነው ምን ማለትሽ ነው በማለት ቬሉል በድንጋጤ እራሱን ሳተ። ቬሉል ኑኑን በጣም ነው የሚወዳት፣ ምክንያቱም ለብዙ ለወደፊት ህይወቱ ሲመኛት የነበረች መልካም ልጅ ናት። ስለዚህ እሷን ወደፊት ሚስቱ ማድረግ ነው የሚፈልገው። በዚህ ሀሳብ ላይ እንዳለ ኑኑ በታገደችበት ሰዓት በሽተኛ መሆኗን እና የቫይረስ ተጠቂ መሆኗን አላወቀም። የመረዛት ሰዎች ምንድን ናቸው? እነማን ናቸው? በማለትም አፋጠጣት። እንዴ፣ ኑኑ ምን ማለትሽ ነው? ማን ነገረህ ደግሞ? አለችው ኑኑ እሱም ኤልሹ ነገረችኝ፣ ኤልሹ የሕክምና ማስረጃ አሳየች ሲላት በድንጋጤ እራሷን መቆጣጠር አቃታት። ኖኑ በጣም ብዙ ስቃይ የደረሰባትና ምንሁት ከኔ ላይ አትወርድም እንዴ? ምን አደረኳት? ቆይ በማለት ቬሉልን አፋጠጠችው። ቬሉል ኤልሹ ስታሳየው በጣም ደንግጦ ራሱን ስቶ ብዙ ነገሮችን ማድረግና ስሜቱን መቆጣጠር አልቻለም። በጣም ያሳዝናል። እዚ ጋ ደግሞ ኤልሹ መኩል ለማማለል የምታደርገው የመሲ ጓደኛ እንደምታዩት በውሸት ሌላ ወንድ እያወራች መኩል ለማስቀናት የምታደርገው ሀረካት መሲ አኮላሸችባት። ቬሉል አስቸጋሪ እና በጣም ድንግጦ ስለነበረ ራሱን ለማረጋጋት እየሞከረ በውጭ ላይ አየር ነፋሳማ እየወሰደ ይገኛል። በጣም ነው የሚያሳዝነው ነው ዛሬ ለቬሉል በጣም ከባድ ቀን ነበር። ኖኑም ምን ይሆን ይሆን ምን እያደረገ ይሆን ይህ ሁሉ እኮ እኔ ነኝ፣ በእኔ ምክንያት ነው እንደዚህም የሆነው እያለች በመስኮት ብቅ እያለች እያየችው ነበረ። ኖኑና ቬሉን ወደ ሆስፒታል ሊሄዱ ሲሉ እንደዚሁም አዶኒ ቁጭ ብሎ ነበር። አዶኒ ኑኑን ይወዳታል፣ ቬሉልም ኑኑን ይወዳታል። ኖኑ ምን ማድረግ እንዳለባት ግራ ተጋባት። በእንግዲህ እንሂድ አእምሮ ብሻል አላት። እንሂድ በቃ ብሎ ቨሉል ብድግ ብሎ ወደ ኑኑ እጇን ይዞ ሊወጣ ሲል ሁሉም ግብ ግብ ፈጠሩበት። አዶኒ ወዴት ነው ይዛት የምትሄደው? ነግሬያለሁ እኮ ትናንትና እናንትና በማለትም ማስጠንቀቂያ ሰጥቼ ነበር በማለትም ነገረው። ሆኖም ግን ሊሰማው አልቻለም ነበር። እና በጣም በጣም በጣም ግራ የተጋባው እና በጣም የሚያሳዝነው ቨሉል አስቸጋሪ ነገሮች ገጥመውታል። ምን ማድረግ እንዳለበት ለራሱ አያውቅም። ኑኑን ይዞ ወደ ሆስፒታል ሲወጣ ወይዘሮ ሄለን ብቅ አለች። ሄለንም ምን አገባህና ነው አንተ ምንድነት ሲጀመር በማለት ብትለውም ሊሰማት አልቻለም። ቨሉል ለኑኑ ያለው ቦታ በጣም በጣም በጣም ኦቨር ከባድ ነበረ። ምክንያቱም እንዴ ማም እኔ አንቺን አከብርሻለሁ ምንም ማለት አልፈለግም አላት። ወይዘሮ ሄነል ግን ልትመለስ አልቻለችም። ለምንድን ነው ክብርህን የምትጥለው ከአንዲት ከገጠር የሰራተኛ ጋር በማለትም ኑኑን ከፍ ዝቅ በማድረግ ተናገረቻት። ቬሉል ግን ማም ከአንቺ አልጠብቅም ግን ምንም ነገር መናገር አልፈለግም ሲል ተኮሳትሩ ኑኑን ወደ ሆስፒታል ይዟት ሄደ። ኑኑን ይዞባት በሚሄድ ሰዓት አዶን ብድግ ብሎ ግብ ግብ ፈጠረ። ምክንያቱም እንዲትሄድ አልፈለገም። ወይዘሮ ሄነን ያጠነሰሰችው ጥንስ ሴራ ሊጋለጥ ነው። ምክንያቱም ወይዘሮ ሄነን በጣም በውሸት ነው ኑኑ ተበክላለች ብላ እንደዚህ የምታሰቃያት ሆዶ ሆዶ ያ ጉዷ ሊወጣባት ስለሆነ ምን ማድረግ እንዳለባለ ራሱ አታውቅም እና በጣም በጣም እየተሰቃየች እና መበረዟን በቃ ቀጣይ ክፍል ላይ ኑኑ እንዳልተበረዘች ማወቅ አለበት። አዶኒም ኑኑ ማወቅ ማነው ቬሉንም ማወቅ አለባቸው ምክንያቱም አሁን ላይ በጣም ምኑ ስቃዋ እየበዛ ነው። በቃ ራሷን ዝቅ አድርጋ ነው የምታየው። እንግዲህ ኤልሹ ትምህርት ቤት እናቷ የዛት ልትሄድ ነው። እስከ ዛሬ ተምራት ታቀም መሾረፍ ነው ስራዋ እና ዛሬ ጉዷ ፈልቷል። እንግዲህ ምን እንደምትሆን ግራ ግብት ትብላለች። ደውላ ጆን ለሚባለው ጆዬና ቶሎ እሱ ጋር ሊሄድ ብዬ እናቴ እንዳትመጣ በማለትም እየተለማመጠችው ነበረ። እንግዲህ እናቷ ነው ውጪ አስረፍርሽብኝ እንሄድ በማለት እየታገለቻት ነው ማለት ነው። ሆኖም እንግዲህ የሚቀጥለው ክፍል ላይ ምን እንደሚሆን እናያለን። ወይዘሮ ሄለን ጉዷ ፈልቷል። መሲም እንግዲህ ከቴዲ ጋ ሁና ጉዱ ሊ ፍረጠረጥና በአንድ ባንድ ወህኒ ቤ ሊከቷት ተዘጋጅተዋል። መሲም ቆርጣ ተዘጋጅታ ወደ ቴዲ ጋር ሄዳለች። ወይዘሮ ሄነል ደግሞ ቴዲ ባክህ ኖኑንና ቬሉንን አግታቸው፣ ምክንያቱም ኖኑን ሆስፒታል ይዟል ይሄድ ነው ብላ ለቴዲ ስደውልለት ቴዲ ደግሞ እንዴ ልጆቹን ባክሽ ታያቸው፣ ምንም ማድረግ አልችልም፣ እኔ ማገትም አልችልም። አሁን የት ናቸው ሲልም አጣራት። በነገራችን ላይ ወደ እሷ ወደ መሲ መምጣት ስለፈለገ ነው አሁን ወጡ። በቃ ቴዲዬ ብላ ደወለችለት ምናል